አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሁዳ መልቲሚዲያ የመክተበተ ሻሚላ ቪዲዮ ተከታታዮች በዚህ ቪዲዮ ይዤላቸው የመጣሁት ኢንሻአላህ እንዴት አድርገን አላማ መርጃዒያ ወይንም ምንድነው የምንቀራው ኪታብ ላይ ምልክት ፋስላ የሆነች በኪታብ ላይ ለምሳሌ፣ በቁርአን ውስጥ ሊሆን ይችላል የሆነች ክር ነገር እንደምናስቀምጠው ለምልክት ማለት ነው። ወይም የሆነ ቁራጭ ወረቀት ነገር ቀርተን ስንጨርስ እንደምናስቀምጠው ሌላ ቀን እዛ ቦታ ላይ ሄደን ለመክፈት እንዲመቸም ማለት ነው። እዚህ መክተበተ ሻሚላ ላይም ልክ እንደዛ መጠቀም እንችላለን። ለምሳሌ የሆነ አንድ ኪታብ እንቅራ ሰሒህ አልቡኻሪ ላይ እንክፈት። እንደተለመደው ሰሒህ አልቡኻሪ እንበል ና አሁን ያለ ነው አንድ መቶ ሰላሳ አምስተኛው ሀዲት ላይ ደርሰናል። አንድ መቶ ሰላሳ አምስተኛው ሀዲት ላይ አላማ መርጃዕያ ሲያስፈልገን ወይም አስፈልገን ተገኘ እንበል እዚ ጋራ እዚች ጋራ አላማ መርጃ የምትል አንድ በተን አለች። ዝም ላድርግላችሁ። እቺ ማለት ነች። እቺ ወረቀትና ራይት ምልክት ያለባት ማለት ነው። እሷን ጠቅ በምታደርጉበት ሰዓት ሴቭ ለማድረግ እዚች ጋራ መጻፊያ ቦታና ሴቭ ማድረጊያ በተን ያመጣልናል። ስለዚህ እዚህ ጋራ የደረስንበትን የሀዲት ርዕስ ሊሆን ይችላል ወይንም ደግሞ ቁጥሩ ሊሆን ይችላል ከዚህ ጋራ ለእኛ ለማስታወሻ የሚመቸ የሚመቸንን ነገር መጻፍ እንችላለን ማለት ነው። ለምሳሌ እኔ ቡኻሪ አንድ መቶ ሰላሳ አምስት ልበለው ና ከዛ በመቀጠል ይችን ሴቭ ላደርግ እንደምታት ቡኻሪ መቶ ሰላሳ አምስት የሚለው አላማ መርጃ እያስር ገባልኝ ማለት ነው። ኦኬ ቡኻሪያችንን እንዝጋ። ሌላ ኪታብ ደግሞ እንክፈት። ሌላ ኪታብ እንክፈት። ለምሳሌ ለምሳሌ ያ ዝም ብለን ምንከፍት ከፍት ይሻላል። ራንደም ኪታብ አንድ ኪታብ እንክፈት፣ እዚህ ጋራ። ኦኬ ምን ኪታብ እንደከፈትኩ እራሱ እርግጠኛ አይደለሁም። ለማንኛውም እዚህ ኪታብ ላይ እዚህ ጋራ ድረስን። ኦኬ ስለዚህ ይሄንንም እንደዚሁ ሴቭ እናድርግ፣ አላማ መርጃ ያያ እናስራለን። አው የሆነ ከርእሱ ላይ የሆነ ነገር የሆነ ነገር እንያዝ ማለት ነው። ከላስ ርእሱን ይሄንን እናድርገው ከዛ አላማ መርጃዐያ እንስራለት። ኮፒ አድርጌ ነበር እዚህ ጋራ ፔስት ልበለው ና ሴቭ ላድርግ ማለት ነው። ስለዚህ ለዚህ ኪታብም ከአነ ከዛሊከ ከአነት ተቅዲሙ አፍዳል የሚል ነገር ይዤ የለትለኝ ለዚህ ኪታብ ማለት ነው። ከዚህ በኋላ በማንኛውም ሰዓት ላይ መክተበተ ሻሚላን ስንከፍተው ይሄ እንደምታዩት ምንም የተከፈተ ኪታብ የለም። እዚች አላማ መርጃዕያ ጋራ ሄደን ጠቅ በምናደርግበት ሰዓት ማስታወሻ ደብተራችን ይከፈትልናል ማለት ነው። የትኛውን ኪታብ መክፈት ትፈልጋለህ የሚለው ማለት ነው። ለምሳሌ ቅድም ሴቤ ያደረግኩት ቡኻሪ መቶ ሰላሳ አምስት የሚለውን ስፈልግ እሱ ላይ ደብል ክሊክ አድርጋለሁኝ። እንደምታዩት ቡኻሪ መቶ ሰላሳ አምስት ተከፈታልኝ ማለት ነው። ኦኬ፣ ልክ በዚህ መልኩ እናንተ የደረሳችሁበትን የምትፈልጓቸውን ኪታቦች የከፈታቸኋቸውን ሁሉ በዚህ መልኩ ሴቭ እያደረጋችሁ እዚህ ጋር ትደረድራላችሁ። ከዛ በሌላ ጊዜ ላይ የምትፈልጉት ኪታብ ላይ ለምሳሌ በሁለተኛ የከፈትኩትኝ ኪታብ ይሆንና ደብል ክሊክ ስታደረጉት በዚህ መልኩ እዛው ቦታ ላይ ትደርሳላችሁ ማለት ነው። ስለዚህ በዚች መልኩ ኪታባችሁ ላይ ምልክት እያደረጋችሁ ማስቀመጥ ትችላላችሁ ማለት ነው። ይህ ቪዲዮ ስለዚህ ነው የሚያወራው። ስለዚህ ጨርሻለሁ። አሰላሙ አሌይኩም ወረህመቱላህ ወበረካቱ።